በኢትዮጵያ የመማር ማስተማር ስራው ተጠናክሮ መቀጠሉን ትምህርት ሚኒስቴር አስታወቀ። በከተማዋ 110 ፕላዛዎችና ከ50 በላይ አምፊቲያትሮች መገንባታቸውን ከንቲባ ዳነች አበቤ ተናገሩ። በቀጠናው የተገኘውን ሰላም በዘላቂነት ለማስቀጠል የተጠናከረ ስራ መሰራት እንደሚገባ ተገለጸ። በኢትዮጵያ የመማር ማስተማር ስራው ተጠናክሮ መቀጠሉን ትምህርት ሚኒስቴር አስታወቀ። በሚኒስቴሩ የትምህርት ፕሮግራሞችና ጥራት ማሻሻል መሪ ስራ አስፈጻሚ ዮሐንስ ወጋሶ እንዳሉት መስከረም አምስት ቀን 2018 የተጀመረው የመማር ማስተማር ስራ ተጠናክሮ ቀጥሏል። ተማሪዎች በትምህርት ገበታቸው ላይ ተገኝተው ትምህርታቸውን እየተከታተሉ መሆናቸውን ጠቁመዋል። የስካውኑ የትምህርት ሂደት ሚኒስቴሩ ከክልል ትምህርት ቢሮዎች ጋር መገምገሙን ጠቅሰው ከሁለት ሳምንታት በኋላም አፈጻጸሙ እንደሚገመገም መግለጻቸው ይዜ ዘግቧል። ከክልል ክልል አፈጻጸሙ የተለያየ ቢሆንም ካስቀመጥነው ቄድ አንጻር የተሻለ አፈጻጸም መዝገቡን ከግምገማው ተረድተናል ብለዋል። እድሜያቸው ለትምህርት ደርሶ ያልተመዘገቡ ልጆች ዳግም ንቅናቄ በማካሄድ በትምህርት አዋጁ መሰረት በአስገዳጅ ሁኔታ ወደ ትምህርት ገበታ እንዲገቡ መረባረብ እንደሚጠበቅ ማመላክተዋል። የትምህርት ስራ የአንድ አካል አለመሆኑን አስገንዝበው የትምህርት ባለድርሻ አካላት በሙሉና ልጆች ያላቸውን ሁሉ ሆኑ የሌላቸው ለትምህርት ቤት ሁለንተናዊ እንቅስቃሴ ድጋፍ እንዲያደርጉም ጥሪ አቅርበዋል። በከተማዋ 110 ፕላዛዎችና ከ50 በላይ አምፊቲያትሮች መገንባታቸውን ከንቲባ ዳነች አበቤ ተናገሩ። የኪነ ጥበብ እድገትን የሚያሳልጡና አይችሉም ታሪክን የቀየሩ በርካታ የለውጥ መሰረቶች እየተገነቡ መሆናቸው ከንቲባ ዳነች አበቤ ተናግረዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነ ከንቲባ ዳነች አበቤና ሌሎችም ከፍተኛ የስራ ኃላፊዎች ሲያስተዳደሩ ያስገነባውን ዘመናዊ የህፃናትና ወጣቶች ቲያትር ኮምፕሌክስ መርቀዋል። ከንቲባ አዳነች አበበ በዚህ ወቅትም እንደተናገሩት ለኪነ ጥበብ እድገት ብቻ ሳይሆን ያይችሉም ታሪክን የቀየሩ የለውጥ መሰረቶች እየተገነቡ ነው ብለዋል። ኪነ ጥበብ ሀገር ስትለማ አወድሳ ለትውልድ የምታስቀረው ያህል ሳይሰራ ሲቀር በእንጉርጉሮ ቁጭትን የመፍጠር አቅሟ ከፍተኛ መሆኑን ጠቁመው ኪነ ጥበብ መሰል ሚናዋን በአግባቡ እንድትወጣ ማድረግ ይገባል ብለዋል። ኪነ ጥበብ ሁለንተናዊ ብልጽግና ዋነኛ አንቀሳቃሽ ሞተር እንደሆነች መንግስት ጽኑ እምነት እንዳለው ጠቁመው ኪነ ጥበብ የትናንት የዛሬና የነገን ትውልድ በማስተሳሰር ለሀገር ግንባታ ወሳኝ ሚና እንዳላት አብራርተዋል። የኪነ ጥበብ ታሪክ ሲወሳ አዲስ አበባ የአንበሳው ድርሻ ትወስዳለች ያሉት ከንቲባ አዳነች የኪነ ጥበብ እድገት የዘመኑን ያህል አይደለም ብለዋል። ባለፉት ጥቂት የለውጥ ዓመታት አዲስ አበባ ከተማ በፈጣን የለውጥ ጉዞ ላይ እንደምትገኝ አመልክተው ለነዋሪዎች ምቹ፣ ለኪነ ጥበብ ደግሞ ዘመኑን የዋጀ መከወኛ ስፍራ እየሆነች መጥታለች ብለዋል። በዚህም ባለፉት የለውጥ ዓመታት ነባር ቲያትር ቤቶችን በማደስና በርካታ አዳዲስ የቲያትር ቤቶች መገንባታቸው ጠቅሰዋል። የጥበብ ስራ በአዳራሽ ብቻ የታጠረ አለመሆኑን ታሳቢ ማድረግ በከተማዋ 110 ፕላዛዎችና ከ50 በላይ አንፊ ቲያትሮች መገንባታቸውን ተናግረዋል። ትናንት የተመረቀው የቲያትር ኮምፕሌክስ ሁለት ባለ አስራ አራት ወለል ብሎኮችን 1200 ሰዎችን የመያዝ አቅም ያለው አንድ ቲያትርና ሁለት ዘመናዊ ሲኒማ ቤቶች እንዲሁም ልዩ ልዩ መገልገያዎች ያካተተ ነው ብለው በቀጠናው የተገኘውን ሰላም በዘላቂነት ለማስቀጠል የተጠናከረ ስራ መሰራት እንደሚገባ ተገለጸ። በምዕራብ ወለጋ ዞን በጊምቢ ከተማ አካባቢ የሰፈነውን ሰላም በዘላቂነት ለማጽናት እየታዩ ያሉ ልማት እንቅስቃሴዎች አጠናክሮ ለማስቀጠል እየተሰሩ ያሉ ስራዎች አበረታች መሆናቸውን የከተማዋ ነዋሪዎች ለኢዜአ ተናግረዋል። በአካባቢው የተረጋገጠው ሰላም የዕለት ተዕለት ስራቸውን ተንቀሳቅሰው ለመስራት ምቹ ሁኔታ መፍጠሩን የገለጹት መላኩ ጥላሁን፣ ድርባ ተመስገንና ወጣት አባቦ ይተፋ የተባሉ የከተማ ነዋሪዎች አሁን ላይ ለተገኘው ሰላም የማዕከላዊ እዝ ጊቤ ኮር የከፈለው መስዋዕትነት ከፍተኛ መሆኑን ተናግረዋል። የተገኘውን ሰላም በከተማውና በአካባቢው እየታየ ያለው የልማት እንቅስቃሴ ለማስቀጠል ከሰራዊቱና ከአካባቢው ሕብረተሰብ ጋር በቅንጅት መሰራት እንደሚገባም ገልጸዋል። የጊምቢ ከተማ የጸጥታ ቢሮ ኃላፊ ክፍሉ ዋጋሬ የአካባቢው የጸጥታ አካላት ወጣቱና ነዋሪዎች ከሰራዊቱ ጎን እንዲቆሙ የበለጠ በማስተባበር የተገኘውን ውጤት ለማስቀጠል የበኩላቸው እንዲወጡም ተናግረዋል። የጊቤ ኮር በተሰማራባቸው የግዳጅ ቀጠናዎች ሁሉ የአካባቢው ሰላም ቀድሞ ወደነበረበት ለመመለስ ያደረገው ትግልና የከፈለው መስዋዕትነት በታሪክ ተሰንዶ ለትውልድ ሊተላለፍ የሚገባው ለህዝብና ለሀገር የተከፈለ የጀግንነት መገለጫ ደማቅ ታሪክ መሆኑን አውስተዋል። ከጀግኖች የወረሱትን ጽናት ጀግንነትና የሀገር ፍቅርን ለሀገራቸውና ለሙያቸው በመታመን ህዝብና መንግስት የሰጣቸውን ሀገራዊ ኃላፊነት ለመወጣት መዘጋጀታቸውን የገለጹት ደግሞ ከኮሩ የሰራዊት አመራርና አባላት መካከል ሻምበል ቢተወን ድምነህ፣ ሻምበል መንግስቱ ባዘዘውና መቷ አለቃ ትዕግስት ታደሰ መሆናቸው መከላከያ ሰራዊት ዘገባ ያመላክታል። የተጠናቀቀው 2017 በጀት ዓመት የመንግስትና የፓርቲ ቅንጅት የተጠናቀረበት መሆኑ ተገለጸ። ይህ የተባለው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የ2017 በጀት ዓመት የመተግበር አፈጻጸም ግምገማና የ2018 በጀት ዓመት እቅድ አቅጣጫ ላይ የሚመክር መድረክ በሚዛን አማን ከተማ እየተካሄደ ባለበት ወቅት ነው። በመድረኩ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቅሬ አማን እንደተናገሩት የተጠናቀቀው 2017 በጀት ዓመት የመንግስትና የፓርቲ ቅንጅት የተጠናከረበትና የሕዝቡ ተጠቃሚነት በተግባር የተረጋገጠበት ዓመት እንደሆነም ፍቅሬ አማን ገልጸዋል። በቀጣይ በሚደረገው የብልጽግና ጉዞ እጅግ ውስብስብ መንገዶች እንደሚገጥሙ የተናገሩት ፍቅሬ አማን ይህንን ጉዞ ውጤታማ ለማድረግ በቅንጅትና በርብርብ መስራት ይገባል ብለዋል። በወጣቶችና ሴቶች ክንፍ ወጣቶች የተመዘገቡ መሆኑን የጠቀሱት አቶ ፍቅሬ የበለጠ ውጤታማ እንዲሆን እስከ ቀበሌ ድረስ አደረጃጀቶች ፈትሾ ማጠናከር ይገባል ብለዋል። መጪው ጊዜ የኢትዮጵያን የማንሰራራት ጊዜ በመሆኑ በፓርቲና በመንግስት የልማት ስራዎች ግንባር ቀደም በመሆን መፈጸም ይኖርብናል ብለዋል። በዞኑ የከተማና የገጠር ኮሪደር ልማት ግቢ ሰላምና ጸጥታ ሰው ተኩር አገልግሎት ግብርናና በሌሎች ልማት መስኮች በጠንካራ መራር ሰጭነት በአባልነት ቁርጠኝነትና በሕዝብ ተሳትፎ ስራዎች ተከናውነዋል ብለዋል። ምክትል አስተዳዳሪው በማከልም በ2018 በጀት ዓመት የአካባቢ የመልማት አቅም ያገናዘበና ታሳቢ ያደረገ እቅዶችን በማቀድና በየደረጃው አደረጃጀቶችን በማጠናከር ሕዝቡን ተጠቃሚ ማድረግ ይጠበቃል ማለታቸው ተመላክቷል። መረጃው የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ለዛሬ ለዕለተ ሰኞ መስከረም 19 ቀን 2018 ያዝንላችሁ የአሻም ሰባት ዜናዎቻችን በዚሁ ተቋጭተዋል። እኔ የዕለቱ ወተረኛ ሳላፊ ሙሐመድ ንጉስ አብዱ አብሬያችሁ ቆይታ አድርጌ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ እንመኛለን። አሻም ለሁላችን!